ስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ክቡራንና ክቡራት የእግዚአብሔር ልጆች የተዋህዶ እምነት ተከታዮች እንደምን ዋላችሁ፣ እንደምን ሳላችሁ። እንኳን አምላካችን ኢየሱስ ክርስቶስ ለተነሳባት ከትንሣኤው በኋላ ላለችው ለአራተኛው ቀን አደረሳችሁ አደረሰን። ዛሬ ያው አምላካችን ኢየሱስ ክርስቶስ የተነሳባት ከተነሳ በኋላ ያለችው አራተኛዋ ቀን ነች። ይችም ዕለተ ረቡዕ ተብላ የምትጠራ ሲሆን እንደ ቤተ ክርስቲያናችን ታሪክና እንደ ቤተ ክርስቲያናችን አጠራር ግን የዛሬዋ አራተኛዋ ቀን አልኣዛር ተብላ ትጠራለች፣ ወይንም አልኣዛር ተብሎ ይጠራል። ይህ ቀን እንዴት አልኣዛር ተብሎ ሊጠራ ቻለ ስንል አልኣዛር ዛሬ በሰፊው በቤተ ክርስቲያን የአልኣዛር ትንሣኤና የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በሰፊው ይነገራል። ቤተ ክርስቲያናችን የአልኣዛርን ትንሣኤ ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ ጋር አንድ አድርጋ ትናገራለች፣ ታመሰግናለች። ይሄ መቼ ነው ቢባል ዛሬ በአራተኛው ቀን ማለት ነው። አልኣዛርስ እንዴት በአራተኛው ቀን ተነሳ ነው ጥያቄያችን። ለምን በአራተኛው ቀን እንዴት ሊከበር ቻለ? ክርስቶስ አምላካችን ኢየሱስ በተነሳ በአራተኛው ቀን እንዴት የአልኣዛር ትንሣኤ ሊከበር ቻለ የሚለው ነው ትልቁ ጥያቄያችን። እዚህ ላይ ይህ በአራተኛው ቀን የአልኣዛር ትንሣኤ ሊከበርበት የቻለው ታላቅ ምስጢር አለው። ቤተክርስቲያናችን በምስጢር እዳ ነው በዓልን የምታከብረው ያው ከታሪኩ ጋር ከእለቱም ጋር የተያያዘ ቢሆን፣ እነዚህ በተለይ አሁን በዚህ ሳምንት ውስጥ የምናከብራቸው በዓላቶች ከክርስቶስ ትንሣኤ ጋር የተያያዙ ናቸው። ደግሞ ምስጢር አላቸው። ያለ ምስጢር ሊከበሩ አይችሉም። ምሳሌ ሰኞ ማይዶት ብለናል፣ አሙስ ማን ነው ማክሰኞ ቶማስ ብለናል፣ ዛሬ ደግሞ አላዛር እንላለን ማለት ነው። አላዛር የተነሳው እንግዲህ በአራተኛው ቀን ነው ይታወቃል። መድኃኒታችን ኢየሱስ ክርስቶስ ደግሞ አላዛርን ያስነሳው በመዋዕለ ስብከቱ እያለ ነው። ከትንሣኤው አስቀድሞ በመዋዕለ ስብከቱ ሳለ አልኣዛርን አስነስቶታል። ያስነሳው በስንተኛው ቀን ነው ሲባል በአራተኛው ቀን ነው ያስነሳው፣ በሞተ አልኣዛር በሞተ በአራተኛው ቀን ማለት ነው። እንደውም መድኃኒታችን ኢየሱስ ክርስቶስ አልኣዛርን ካስነሳ በኋላ ወደ ቤተ መቅደስ ገብቶ አይሁድ ሲሻሻጡበት የነበረውን ቤተ መቅደሱን ቤትየ ይሰመይ ቤተ ጸሎት ብሎ ርግቡን፣ ላሙን፣ በጉን አስወጥቶ ቤተ ክርስቲያንን ያጸዳት የተመቅደስን ያጸዳት ንጹህ ያደረጋት የጸሎት ቤት ያደረጋት ከመቸ በኋላ ነው ቢል አላዛርን ወደው እንዳስነሳ ነው ማለት ነው። አላዛርን ካስነሳ ቀጥታ ወደ ቤተ ሄደው ይህም የሆነው በማይለ ስብከቱ ነው ማለት ነው። ይህ በማይለ ስብከቱ ከተደረገ የአላዛር ትንሣኤ ከትንሣኤ በኋላ ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ በኋላ እንደ ሊከበር ቻለ። ያም ሆኖ ደግሞ አራተኛው ቀንስ ሊከበርበት የቻለው ለምንድን ነው? አንደኛ ከጌታችን ከኢየሱስ ክርስቶስ ትንሣኤ በኋላ ሁለተኛ ደግሞ በአራተኛው ቀን ሊሆን እንዴት ቻለ ሲባል፣ እንግዲህ አላዛር የተነሳው በአራተኛው ቀን ነው ብለናል። ይቺ እለተ ረቡዕ ደግሞ አምላካችን ኢየሱስ ክርስቶስ ለተነሳባት አራተኛ ቀን ነች። አሁን ቤተ ክርስቲያን ምን ከምን ጋር አያያዘችው ማለት ነው? ምስጢር ከምስጢር ጋር። አላዛር በአራተኛው ቀን ከተነሳ የአላዛር ትንሣኤ መድኃኒታችን ኢየሱስ ክርስቶስ በተነሳ በአራተኛው ቀን መከበር አለበት መከበር አለበት መነገር አለበት። ይኸውም ሲነገር የአልኣዛር ትንሣኤ ደግሞ ከማን ትንሣኤ ጋር ተያይዞ ነው ብለናል? ከክርስቶስ ትንሣኤ ጋር። ከክርስቶስ ትንሣኤ ጋር አንድ ሆኖ ምሳሌ፣ ቅዱስ ያሬድ እንዲህ ይላል። የክርስቶስንም ትንሣኤ የአልኣዛርንም ትንሣኤ አንድ አድርጎ ሲናገር ንአምን ዘአንስኦ ለአልኣዛር እምነ መቃብር ወኪያነሄ ያነስአን በትንሣኤሁ እምነ ምውታን ይላል። አልኣዛርን በአራተኛው ቀን እንዳስነሳው እናምናለን። አልኣዛርን ያስነሳ አምላክ እኛንም በልዩ ትንሣኤው ከሙታን ለይቶ እንደሚያስነሳንም እናምናለን ብሏ ቅዱስ ያዴድ። በትንሣኤው እንደሚያስነሳን በማን ትንሣኤ? እንደውም ምስሌው የሆነ ያለው ያነሳአነ ወይ ያነ ይሄ ያነሳአነ ምስሌሁ ከእርሱ ጋር ያስነሳናል ያለው ቅዱስ ያዴድ። አሁን ከእርሱ ጋር ሲሆን ክርስቶስ ተነስቷል። የሰው ልጅ ትንሣኤ ግን በገና በተስፋ ነው የምንጠባበቀው እንደት ከሱ ጋር ያስነሳ ሲል ወይ ካላዛር ጋር ነው ያስነሳን? ጥያቄው ወይንስ ደግሞ እርሱ የተነሳውን ትንሣኤ እንነሳለን ለማለት ነው? ከእርሱ ጋር ያለው ሲል ቤተ ክርስቲያን ሁለቱንም ታስቀምጣለኝ። አንደኛ የላዛር ትንሣኤ አሁን ዳግም ትንሣኤ ነው የሚጠብቀው እንጂ ተነስቷል፣ ግን መልሶ አርፏል። ያ ትንሣኤው የዘላለማዊ አይደለም። ዘላለማዊን ትንሣኤ የሚጠብቀው ገና ወደፊት ነው። ስለዚህ እሱም መነሳት አለበት። ከእርሱ ጋር እንነሳለን፣ ያስነሳናል። ሁለተኛው ደግሞ በትንሳኤሁ ቅድስት እርሱ በተነሳው ትንሣኤ ወይንም መድኃኒታችን ኢየሱስ ክርስቶስ የተነሳውን ትንሣኤ እኛንም ያስነሳናል። እርሱ የተነሳውን ትንሣኤ ለትንሣኤያችን በኩራችን እሱ ነው። በኩረ ለነ ወይንም በኩረ ኮነነ ቅዱስ ጳውሎስ ለትንሣኤያችንም ለሞትም ለሕይወትም በኩራችን ማን ነው? ክርስቶስ ነው። ክርስቶስ በኩራችን ስለሆነ ክርስቶስ የተነሳውን ትንሣኤ እንነሳለን ለማለት በትንሣኤሁ በትንሣኤው ያስነሳናል። ምስል የሁሲን ደግሞ ዳግም ትንሣኤ አዳም ዛሬ ማነው? እሱ አላዛር ማለት ነው። አላዛር ቢነሳ መልሶ ያርፋል፣ አርፏል። ከዚያ በኋላ ዳግም ትንሣኤ ሲነሳ አብረን ከሱ ጋር እንነሳለን ብሎ ምስጢሩ በሁለቱም ያስቀምጣል ማለት ነው። ስለዚህ የአላዛር ትንሣኤ በአራተኛው ቀን የሚከበርበት ምክንያት አምላካችን ኢየሱስ ክርስቶስ በተነሳ በአራተኛው ቀን የሚከበርበት ምክንያት አላዛር በሞተ በአራተኛው ቀን ስለ ተነሳ ነው። ስለተነሳ ተነሳ። አሁንም ደግሞ በአራተኛው ቀን ከተነሳ በአሉም መድኃኒታችን ኢየሱስ ክርስቶስ በተነሳ በአራተኛው ቀን መከበር አለበት ስትል ቤተ ክርስቲያን አልኣዛርም በአራተኛው ቀን ታከብረዋለች ማለት ነው።